ሴት ልጅ ሁሉ ገንዘብ ወዳድ ከሆነች እናትህም አባትህን አግብታ አንተን የወለደች ለገንዘብ ብላ ነው ማለት ነው። ታዲያ ስንቱ ወንድ ሀብታም ሆኖ ነው ይሄ ሁሉ ትዳር በየጊዜው የሚመሰረተው? ለማንኛውም ሆን ብለህ የንብ ተናዳፊነቷ ብቻን የሚታይ ካላልክ በስተቀር ጠቃሚው ማሯን አታራከሰው። ቅላላ እውቀትህ፣ በኢትዮጵያ ውስጥ ከ200 ሺህ በላይ በዝሙት ንግድ ላይ የተሰማሩ እህቶቻችን አሉ። ወንድሜ፣ የምነግርህ ነገር ማጆሪቲ ኢዝ ኦልዌይስ ሮንግ። ሴት ልጅ ቢሮ ውስጥ እኮ ገብታ ወይም ድርጅት ከፍታ የራሷን ገቢ ማግኘት ከጀመረች ዓለማችን ላይ ገና አንድ መቶ ዓመት እንኳን እንዳልሞላ ታውቃላችሁ። ሴት ልጅ ገንዘብ ወዳድ እንደሆነች ከተስማማን፣ ወንድሜ ወንድ ልጅ ገንዘብ ይጠላል እያልከኝ ነው? ካላዋጣሃት ጨረታውን የመሰረዝ ሙሉ መብት አላት ወዳጄ። እንደውም ሴቶቹ የተቸገሩት ገንዘብ ካለ ወንድ በላይ ገንዘብ ያለው መስሎ ለመታየት በሚሞክር አታላይ ወንድ ነው። ለነገሩ ይች ዓለም ፍትሐዊ ስላልሆነች ነው እንጂ ክብርት የሆነችውን ሴት በገንዘብ ለመግዛት የሞከረ ነው እኛ ሳንሳቀቅ እነርሱ አንገት መድፋት አልነበረባቸው። መጀመሪያ ራስን መቆለሉን አቁምና ለባልነት ዝግጁ ሁን፤ ያኔ የነስራይን ያላት ሴት ፈልጋ አንተን ታገባሃለች። ይህን ቪዲዮ የሰራሁት ለዘንድሮ ዓለም አቀፍ የእናቶች ቀን መታሰቢያና ለኢትዮጵያውያን እናቶችና ሴቶች ክብር መግለጫ ነው። የዛሬው ቪዲዮ ሀያ ማስረጃዎችን ይዤ በእውቀት፣ በታሪክ፣ በመረጃና ማስረጃ ልሞግት ስለሆነ መራር እውነት መስማት የምትፈልግ ወንድ ብቻ ከሆንክ አዳምጠው። ከእኔ በላይ አዋቂ የለም ባይና ስሜታዊ ሰው ከሆንክ ግን ላንተ አይሆንህም፣ ጊዜና አታቃጥል ለፎ ሴት ሁሉ ጥቅም ፈላጊና ከወንዱ በላይ ገንዘብን እንደምታፈቅር አስጌ ዴንዴሾ የገለጸበት ንግግር ብዙ ሴቶችን ያስቆጣውን ያህል ብዙ ወንዶችን ደግሞ ጮቤ ያስረግጡ። ለማንኛውም የአስጌን ንግግር ደግፈ ሴትን ልጅ ስታራክስ የነበር ወንድ ሁሉ ለሴት ልጅ ይህን ያህል ጥላቻ ካለህ ለምንድነው የምታገባት? ማለት ልጅ እንድትወልድልህ፣ ወይስ ያልሰከነ የወሲብ ጥማት እንድታስታግስልህ? አላገባም የምትለኝ ከሆነ ደግሞ በእስልምናም በክርስትናም ሳያገቡ መኖር አይፈቀድም። ሃይማኖት የለኝም የምትል ከሆነ ደግሞ የሩካቤ ስጋ ተፈጥሯዊ ፍላጎትን በምን ልታስታግስ? ካገኘኋት ሴት ጋር እሄዳለሁ እንዳትለኝ ደግሞ የአንተ የማታረጋትን ሴት የመንካት መብት ማን ሰጠህ? ስለዚህ አንተን በየትኛው ምድብ ልያዝህ? እርግጠኛ ነኝ ነገ አንዲት ሴት ተነስታ ወንድን ሁሉ ጥርግርግ የሚያደርግ ነገር ብትናገር መወተስ አታፈር የወንድ ጠበቃ ነኝ የምትለው አንተ ራስን የምትሆነው ያው በሰፈርክበት ቁና ነው እየተሰፈርክ ያለው ግን በእንደናንተ አይነቱ ባለጌ ወንድና ሴቶች ቆሻሻ ንግግር የተነሳ የሰው አእምሮ መቆሻሻ አለበት እንዴ? ስለዚህ ዛሬ ለማቀርብልህ ሙግት በስድብ ሳይሆን በዕውቀት ላይ ተመርኩዘህ መልስ እንድትሰጠኝ እፈልጋለሁ። ከዚህ በፊት በሠራኋቸው ቪዲዮዎች ላይ አንዳንድ ደማቸው የሚፈላ ወንዶች አንተን ብሎ ወንድ ማን የሴት ጠበቃ አረገህ፣ ሁለት ጾታ ነው ያለህ ወይስ፣ ሴት ሆነህ ታውቃለህ፣ ሴት ነው የምትመስለው፣ የሆነ የሴት መንፈስ ይታይብሃል፣ ሴታ ሴትና ሌላም ብለውኛል። አንተም እንደዛ ከሆነ የምታስበው ሁሉንም ሆኜ ስለማውቅ አልተሳሳትክም። ሲጀምር እኛ ሁላችንም ሰዎች 50 በመቶ የወንድ 50 በመቶ ደግሞ የሴት ክሮሞዞም ወስደን የተወለደን በመሆናችን በሴት ስም ብጠራኝም ሴትነት በደሜው ስላለ ችግር የለብኝም። ሲቀጥል በሴት ልጅ ስም መጠራት ክብር ነው እንኳን እኔ አንድ ጭንጋፍ ቀርቶ ለስም አጠራሩ ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስም የሴት ልጅ ነው ያው ጊዜው ሲደርስ እግዚአብሔር ከሴት የተወለደ ልጁን ላከ እንዳለ ቅዱስ ጳውሎስ ማለት ነው። ያ ማለት አዳም ከድንግል መሬት ያለ ዘር እንደተገኘ ሁሉ ኢየሱስ ክርስቶስም ካለአባት ዘር ከእናቱ ከድንግል ማርያም ማሕጸን ልዩ ሰው ሆኖ መወለዱን ለመንገር ነው። ጨምርልኝ ካልክ ደግሞ ታሪክ የሚነግረን ዓለማችን ላይ ለተከሰቱ ጦርነቶች፣ ሁከቶች፣ ብጥብጦችና የክፋት ሀሳቦች ሁሉ ዋናው ተጠያቂዎች እኛ ወንዶች መሆናችንን ነው። ያው በእርግጥ አንዳንድ ሴቶች ስም ከጦርነት ጋር ተያይዞ መነሳቱ አልቀረም። ስለዚህ የወንድነት መገለጫ እብሪትና ጥጋብ ከሆነ እኔ ከእንዲህ አይነቱ የወንድ ማህበር ጋር መቀላቀል አልፈልግም። ስለዚህ በሴት ስም ብትጠራኝ ክብር ይሰማኛል ለማለት ነው። ለማንኛውም ወደ ማስረጃዎች የገብቻለሁ። አንደኛ ሀብታም ወንድ የሚያገቡና ሀብታም ወንድ አጥምደው የሚዘርፉ ሴቶችን አትቀላቅላቸው። ጥቅመኛ ወይም ጎልድ ዲገር ሴቶች በአብዛኛው የሚያጠምዱት ለትዳሩ ወይም ለፍቅረኛው ታማኝ ያልሆነ ወንድን ነው ይህ ወንድ ያገባ ሆነ ላጤ፣ ቆንጆ ሆነ ፉንጋ፣ የተማረ ሆነ ያልተማረ፣ ኢትዮጵያዊ ሆነ ቻይናዊ ብቻ ማንንም አይምሩ። ነገር ግን ትዳር ፈላጊ የሆነች ሴት ከመስፈርቶቿ አንዱ ሀብታም ወንድ እንዲሆን መፈለግ ነው። ያ ማለት ደና ኑሮ ሊያኖራት የሚችለው ወንድ ነው እየመረጠች ያለችው ማለት ነው። ማወቅ ያለብህ ገንዘብ አሳዳጅ ጥቂት ሴቶች ትናንት ነበሩ፣ ዛሬም አሉ፣ ወደፊትም ይኖራሉ። ያው ልክ ለገንዘብ ብለው ሰው እንደሚገርዱ፣ እንደሚያሳስሩ፣ እንደሚያሳድዱ ወንዶች ማለት ነው። በዋናነት ገንዘብ አሳዳጅ ሴቶች አላማቸው ትዳር ሳይሆን ገንዘብ ወይም ጥቅም በመሆኑ የሴትነት ውበታቸውን ተንኮላቸውን ኧረ እንደውም አንዳንዴ የጭካኔ አቅማቸውን በሙሉ አንጠፍጥፎ ይጠቀማሉ እንደውም ይህን ኃይላቸውን ይመስለኛል የስለላው ዓለም ሳይቀር በደንብ የሚጠቀምበት ይሄ ማለት ጠማማ ወንዶች ያላቸውን ዝና ሀብት ስልጣን ጉልበት ለክፋት እንደሚጠቀሙበት ማለት ነው ለማንኛውም ግን ያው እባብ ለባብ ይተያያል ካብለካብ ስለሆነ ነገሩ፣ ገንዘብ አሳዳጅ ሴቶች በዋናነት የሚያጠምዱት ለመበላት የተዘጋጁ ወንዶችን ስለሆነ አንተ በማይመለከትህ ነገር ውስጥ ገብተህ አብረህ አላቃሽ ባትሆን ጥሩ ነው። ለመበላት የተዘጋጁ ወንዶች ማለት ያው ውሎ እና አዳራቸው ሆቴል፣ ቡና ቤት፣ ጭፈራ ቤት፣ ሪዞርት አካባቢ ሆኑ ወንዶችን ማለት ነው። እነርሱን ለማጥመድ የተዘጋጁ ወፎችም ባለባበሳቸው፣ በሚቀቡት ሽቶ ወንዶቹን ጭራቸው ስር ለመጣል የሚጠቀሙባቸው ስልቶች ሳይቀር ተመሳሳይ ናቸው። እነዚህ ጮሌ ሴቶች ባለሀብት ወንዶች ክብርና ስኬት በሚመስላቸው ከተፎካካሪያቸው በልጦ ለመታየት ጉረኛ መሆን ኢውኙ ማለትን ይጠቀሙበታል። ስለዚህ በዛው መልሰው ነው ወጥመድ ውስጥ የሚከቷቸው። እነዚህ በገንዘብ ልቦናቸው የተጋረደ ከአነስተኛ እስከ ከፍተኛ ሀብት ያላቸው ባለጌ ወንዶች ደግሞ መዘረፋቸው የሚገባቸው ከስሜት ግለታቸው ሲበርዱና ያላቸውን ካጡ በኋላ ነው። ያኔ ነው እንግዲህ ይህ ቀሽም ባለሀብት ኃጢአቱን ለማጠብ በሴት ተታለልኩ፣ ተበላሁ እያለ የሚጮኸው። ባገኘው አጋጣሚ ሁሉ በዓለም ላይ የሚገኙ ሴቶች በሙሉ ገንዘብ እንጂ ፍቅር እንደማይገዛቸው መስበክ ይጀምራል። በእርግጥ እንዲህ አይነት አጭበርባሪ ሴቶች ቤተ እምነቶች ውስጥ የሉም ብዬ ሊከራከር አልችልም። ነገር ግን እንዲህ አይነት ሴቶች የሚገኙበት ሐይቅ ውስጥ ገብቶ ያለ አቅሙ ሲዋኝ የሚሰጥመው ስለሚበዛ በገዛ ጥፋቱ ሴትን ሊሆነ እጅል የሚነሳውን ወንድ ሁሉ አምናሃት ትስማ። ይኸውልህ ወንድሜ፣ ይሄ በገንዘብ ሁሉን ነገር መግዛት እንደሚችል የሚያስብ ወንድ ቀይ መብራት ቤቶች ውስጥ በኃጢአት ሲጨማለቅ አምሽቶ ለሴት ኃጢአት በማውራት ራሱን ጻድቅ ለመምሰል እየሞከረ ከሆነ አሜን ብለህ ሳይሆን ለምን ብለህ ሞግተው። ስለዚህ ምስኪኗን ትዳር ፈላጊ ሴት ከአጥማች ሴት ጋር የቀላቀልክ ስሟን አታጥፋ። ሁለተኛ ድሃ ከሆንክ ፍቅረኛ ወይም ሚስት አይኖርም የሚለው አባባል ያልተጻፈ ሕግ የሆነ ይመስላል። ሴት ልጅ የምትፈልገው ገንዘብ ያለው ወንድ ብቻ ነው፣ ሴቶች ሁሉ ጥቅም ፈላጊ ወይም ጉልድ ዲገር ናቸው፣ ሴቶች ድሃ ወንድ አይፈልጉም፣ ሴት ገንዘብ ያለው ወንድ አሳዳ ነው የምታጠምደው የሚሉት አነጋገሮች በጣም ከመደጋገማቸው የተነሳ ኖርማል ሆነዋል። ትናንት የተወለደ አንድ ህፃን ሳይቀር ገና ኑሮን ሳያጣጥም እኩል ትከሻ እየተለካካ ሴት ልጅ ለማንቋሸሽ ሲሞክር ማየት በእውነት በግሌ ደሜን ያፈላኛል። ሆኖም ወንድሜ የምነግርህ ነገር ማጆሪቲ ዝ ኦልዌይስ ሮንግ፣ አብዛኛው ሰው ሁሌም ስህተት ነው ብለህ ልትተረጉሞ ትችላለህ። በጅምላ የምናስበው ነገር ሁሉ ስህተት ለመሆኑ ጥቂት ማስረጃዎች ልንገርህ። ለምሳሌ የዓለማችንን ገጽታ ከቀየሩ ክስተቶች መካከል የባሪያ ንግድ ስርዓት፣ ቅኝ ግዛት፣ አንደኛውና ሁለተኛው የዓለም ጦርነቶች፣ የክርስቶስ ስቅላትና ሌሎችንም በወቅቱ በብዙዎች ተቀባይነት ያገኙና ከዚህ ተቃራኒ ብትቆም የሚያስገድዱ የነበሩ ክስተቶችን ከጊዜ በኋላ ግን ስህተት ሆነው የተረጋገጡትን ማሰብ ትችላለህ። ስለዚህ በመንጋ ማሰብ የትክክለኝነት ማረጋገጫ አይደለም። እስኪ በታሪክ ውስጥ አብዛኛው ሰው ትክክል የሆነበት ማስረጃ ካለህ አንተ አጋራኝ፣ እኔ እስካሁን ስላልገጠመኝ ነው። ስለዚህ ሴትን ልጅ ገንዘብ ወዳድናት ብሎ ብዙሃኑ ስለተስማማ ትክክል ለመሆኑ ማረጋገጫ አይሆን። ሶስተኛ ምክንያት ለእውነት ጥብቅና መቆምና ጾታን መደገፍን ለያይተ ተመልከት። ያልበሰልን ወንዶች ሴትን ልጅ እንደ ጥቅም ፈላጊ ወይም ገንዘብ አሳዳጅ የምንቆጥርበት አስተሳሰባችን በሴት ዓይን ግን የነገ ህይወቷንና የልጆቿን አባት የሚሆነውን ሰው አርቃ በመመልከት የምትመርጥበት መስፈርት ነው። በመሰረቱ በምንም ጉዳይ ላይ ወንድንም ሆነ ሴትን በጅምላ እንዲህ ናቸው ብሎ መፈረጅ ከባህል፣ ከታሪክ፣ ከሃይማኖት፣ ከተፈጥሮ፣ ከህግ፣ ከሞራል ከሰብአዊነት ከስነ ጾታ ከአመክንዮ ጋር ብታስበው የሚጋጭ ነገር ነው። ያው በጅምላ መናገር ከፈለክ እንኳን እንደው ሰዎች ስንባል ወይም የዘመኑ ሰዎች እያልክ ብትናገር ይሻላል እንጂ የወንድንና የሴት ባህሪን በዚህ በተቀላቀለበት ዘመን አንዱን ብቻ ነጥሎ መናገር ትርጉም አይሰጥም። ስለዚህ የጅምላ ፍረጃ የትም አይደርስም ለማለት ነው። እንደ ትዳር አማካሪነት ደግሞ እውነተኛ አፍቃሪ ሴቶች ባገቧቸው ጥጋበኛና ያውም ድሃ በነበሩ ባሎቻቸው የተነሳ በከባድ ስቃይ ውስጥ ሲኖሩ እየተመለከትኩ እንዲሁም ላለፉት ከአስራ አምስት ዓመታት በላይ በኖርኩበት የጋዜጠኝነት ሙያ ውስጥ የተለያዩ ሴቶችን መራሪ በአካል የማየት አጋጣሚዎችን ስላገኘው ሴት ሁሉ ጥቅም ፈላጊ ናት የሚል ነጭ ውሸት ሲዛመት ዝመብያ ላይ አራተኛው ሴት ልጅ ገንዘብ ወዳድ እንደሆነች ከተስማማን፣ ወንድሜ ወንድ ልጅ ገንዘብ ይጠላል እያልከኝ ነው? ባታገባም፣ ላጤ የሆነ ገንዘብ ከሌለ በምን ነበር የምትኖረው? ማለት ገንዘብ ከሌለህ የምታፈቅር ሴት ብትኖር ከጭንህ ላይ ስጋ እየቆረጥክ ልታበላት ነው ወይስ ሌላ ምትሃት አለህ? ገንዘብ ከሌለህ እኮ የገዛ ቤተሰቦች ሳይቀሩ ፊታቸውን የሚያጠቁሩበት ዘመን ላይ ነን ያለ ነው እና ሴትን ለይቶ ገንዘብ ወዳድ ናት ማለት ምን ማለት ነው? በተለይ ባለንበት የካፒታል ዘመን የሁሉም ነገር መለኪያ ገንዘብ ሆኖ ሳለ በሰዎች ዘንድ ቅቡልነት ለማግኘት ሲባል ብቻ የሴትን ስም ማጥፋት የለየለት ቀሽምነት ነው። አምስተኛ ምክንያት ሴት ልጅ ሁሉ ገንዘብ ወዳድ ከሆነች እናትህም አባትህን አግብታ አንተን የወለደች ለገንዘብ ብላ ነው ማለት። እናቴ ነው ወዳል የምትል ከሆነ እናትህ መጀመሪያ ሴት እንደነበረች እንዴት ረሳኸው? ያው ሺህ ያጫታል አንድ ያገባታል ሲባል አልሰማህም? በእናት የተነሳ እኮ የስንት ወንድ ልጅ ልብ እንደተሰበረ ታውቃለህ? ምክንያቱም አባትህን አግብታ አንተ ከመውለዷ በፊት ስንት ወንድ ጠይቋት አልፈልግም ብላ መልሳለች። አየህ የሚያገባትን ሰው የመምረጥ መብት ነበራታ። ለማንኛውም እውነቱን ማወቅ ከፈለክ የእናትን አይን አይኗን እያየ ጠይቃት። ያኔ በዚሽ ድሃ ሀገር ላይ የሚኖረውን ድሃ አባትህን እንዴት መርጣ እንዳገባችው እውነቱን ትነግርሃለች። ስድስተኛው በዚህ ባለንበት ዘመን በኢኮኖሚ አቅባቸው ጠንካራ የሆኑ ብዙ እንስቶች እንዳሉስ ታውቃለህ? እንዲች አይነት ሴት ምናልባት ገንዘብ ያለው ወንድ ዋና የባል መስፈርቷ ላይሆን ይችላል። እንደውም እንዲህ አይነት ሴቶችን አድነው የሚያገቡና በሴቷ ትከሻ ላይ መኖር የሚፈልጉ ልፍስፍስና አታላይ ወንዶች እንደበዙ እኔ በማማከር ስራ ቢያንስ በደንብ አረጋግጫለሁ። እንዲህ አይነቷ ብርቱ ሴት ዋናው ፍላጎቷ የምታገባው ወንድ ስሜቷን የሚረዳት፣ የሚንከባከባት፣ ደጀን የሚሆናት ከተቻለም አላማዋ እንድታሳካ የሚያግዛት እንዲሆን ነው ፍላጎቷ። ስለዚህ እንዲህ አይነት ሴቶችንም ጭምር ገንዘብ ወዳድ ናቸው የምትለኝ ከሆነ ወዳጄ፣ አንተ በበታችነት ስሜት እየተሰቃየ ለመሆኑ ዋናው ማረጋገጫዬ ነው። ሰባተኛ፣ ሴት ልጅ የምታገባው ወንዱን ሳይሆን ገንዘቡን ነው ካልን ወንዱ ሁሉ ምስኪን አፍቃሪ ነው እያልከኝ ነው። ስለዚህ እንዲህ አይነቱ ምስኪን አፍቃሪ ነው በሴት ልጅ ላይ ከባድ ጥቃት ይሄ አሲድ መድፋት፣ መድፈር፣ ሌሎች የሚዘገኑን ወንጀሎችን እየፈጸመ የሚገኘው ማለት ነው። እውነታው የሚያሳየው ግን በተቃራኒው ነው። ምንም የሌለው አንድ ድሃ ወንድ ገንዘብ ሲያገኝ ጠባዩ ይቀየራል። ለምሳሌ ጆርናል ኦፍ ኢኮኖሚክ ሳይኮሎጂ 2010 ላይ ባወጣው አንድ ጥናት መሰረት ባሎች ገንዘብ ሲያገኙ ሚስቶቻቸውን በጣም ተቆጣጣሪና ጨቋኝ ወይም ናርሲስት ይሆናሉ። ይህ ማለት ምን እንደሆን ታውቃለህ? ሴቶችን ባጸፈው ገንዘብ ያለውን ወንድ ማግባትም ሆነ ከጊዜ በኋላ ገንዘብ የሚያገኝ ወንድ ሁሉ ጥቃት አድራሽ፣ ደፋሪና ገዳይ ነው የሚል ድምዳሜ ላይ ቢደርሱ ልክ ናቸው ብለህ ልትቀበላቸው ነው ማለት ነው ይመስልሃል? I don't think so። ስምንተኛ ምክንያት የምናየውን እውነት ካልካር ነው። ባለንበት ዘመን እኮ የስራ አጥ ቁጥሩ ከቀኑ ወደ ቀን እየጨመረ ነው። አንዱ ደግሞ ቂጡ እስኪጎደጉ ድረስ ቁጭ ብሎ የአውሮፓ ፕሪሚየር ሊግ ሲመለከት ታየዋለህ። ሌላኛው ስራ ፈጥሮ መስራት ዳገት ሆኖበት ሲንገላታ ታየዋለህ። እላይ ሰፈር ያለው በሱስ ገመድ ታስሮ እየተንገዳገደ ደግሞ ትመለከተዋል። እታች ሰፈር ያለው ደግሞ ከዩኒቨርሲቲ ተመርቆ ወጥቶ ጫማው እስኪንሻፈፍ ድረስ ስራ ሲፈልግ ነው የሚውለው እና እነዚህ አይነት ወንዶች ለመኖር የሚያስችል ገንዘብ ሳይዙ በዛ ላይ ደግሞ ፍቅረኛ አላቸው እና እቺ ፍቅረኛቸው አግባይ ብትላቸው ምን የሚመልሱ ይመስልሃል? ያው የህልም እንጀራ ነው እያበላት የሚቆየው ውጭ፣ ሀገር ያለው ወንድሜ በሚልክልኝ ዶላር እንኖራለን ወይም እናትና አባት የቤት አንድ ቤት አለ እዛው ገብተን በቀላሉ መኖር እንችላለን ወይ ሰርቼ ለወጣለው፣ እንዲህ አይነት ነገሮችን ነው የሚነግራት። ያው እቺ አንድ ፍሬ ልጅ ካልሆነች በስተቀር የምትስማማ ሴት ትኖራለች ብዬ አላስብም። እና እንዲህ አይነቱ ወንድን የቱንም ያህል ብትወደው ፍቅር ብቻ ትዳር ስለማይሆን ባል እንደማይሆናት በጊዜ ገብቷት ሌላ ሰው ታገባለች ማለት ነው። በዚህ ጊዜ እኔ ገንዘብ ስለሌለይ ጥለኝ ሄደች ብሎ ሊወቅሳት ነው እንዴ? ይህ ወንድ እኮ ገና ራሱን ማኖር የሚችልበት ቁመና ላይ ራሱ አልደረሰም። እና እንዲህ አይነቱ ፍሬሽ ግራጁዌት ነው ሶሻል ሚዲያ እጁ ላይ ስላለ ብቻ እየወጣ በዚህ ዘመን እውነተኛ ፍቅር የለም፣ ሴት ሁሉ ገንዘብ ወዳጁን፣ ጥቅመኛ ነው ምናምን እያለም ያላዝንብን ማለት ነው። ኧረ እንንቃ ወንድሜ። ዘጠነኛ እኛ ወንዶች ፍቅረኛችን ስትለየን ወይም ትዳራችንን በራሳችን ጥፋት ስናጣ ምን እንደምናረግ ታውቃለህ በማህበረሰቡ ዘንድ ተሰሚ ያደርገናል ወይም ንጹህ መስለን እንድንታይ ያደርገናል ብለን የምናስበው ሶሻሊ አክሰፕታብል ሪዝን ነው የምንናገረው። ለምሳሌ ከነዚህ ምክንያቶች ውስጥ አንዱ ድሃ ስለሆንኩ ጠላችኝ ወይም ተለየችኝ የሚለው ነው። እኛ ወንዶች በሴት አልፈለግህም መባል ወይም ዳምፕ መደረግ በጣም የሚያመንና የማንቀበለው ነገር ነው። እንደውም ኢጓችን ይቀሰቀሳል ውሸታም እንሆናለን። ለምሳሌ ራሴን ታሪክ ላካፍላችሁ ከዚህ በፊት ከነበረችኝ ፍቅረኛዬ ጋር ስለያይ በወቅቱ ገና ከኮሌጅ ተመርቄ የወጣሁበትና ሌላ ትምህርት ለመማር እንግዲህ ተፍ ተፍ እያኩበት የነበረበት ዕድሜ ነው። የእርሷ ፍላጎት ደግሞ በፍጥነት ማግባት ነው። እኔን ስታይ ደግሞ ለባልነት ገና ዝግጁ አልነበርኩም። ስለዚህ መስፈርቷን የሚያሟላ ሰው ስታገኝ እያዘነች ተለየች። እኔ በወቅቱ በነበረኝ ወጣትነት አምሮ ገንዘብ ባለው ሰው ለወጠች ብዬ በጣም ተበሳጭቼ ነበረ። በኋላ ላይ መብሰል ሲጀምር ግን በተደጋጋሚ ስለሰማው ትክክል ይመስለኝ የነበረውን ይሄ አሁን የምንሰማውን ሴት ልጅን የሚገዛ ፍቅር ሳይሆን ገንዘብ ነው የሚለው አስተሳሰቤ ትክክል እንዳልነበረ ገባኝ። ለካ እኔም የዚህ የጅምላ ፈራጅነት ሰለባ ነበርኩ። እናም ያው አስተሳሰብ ማስተካከል ነው የያዝኩት። በኋላ ላይ ሲገባኝ የተለየች ስለጠላችኝ ወይም ገንዘብን መርጣ ሳይሆን የሴት ልጅ እድሜ ቆሞ ስለማይጠብቃት የወደፊት ሕይወቷን አረቃ ማሰብና ማስተካከል ስለነበረባት አንዴም አልክደው እውነት አለ። በወቅቱ በቂ ገንዘብ እጄ ላይ ቢኖረኝ እንኳን ለባልነት የሚያበቃው ብስለት ላይ ገና አልደረስኩም ነበረ። አስረኛው ምክንያት ሃይማኖት ተሳስቶአል ካላልከኝ በስተቀር በክርስትናውም ሆነ በእስልምናው ቤቱን የማስተዳደር ሸክም የተጣለው በወንድ ልጅ ትከሻ ላይ ነው እና ሰርተ ጥረ ግረ ኑሮህን ቤትህን ማስተዳደር ያንተ የወንዱ ግዴታ ከሆነ ሴት ልጅ ገንዘብ ከሌለ አትፈልግህም ብሎ መንበጫበጭ ምን የሚሉት ማላዘን ነው። ሃይማኖት የለኝም ካልክ ደግሞ የወንድና የሴት ፍላጎት ልዩነታችንን ከሳይንስና ከተፈጥሮ አንፃር በደንብ አጥናው ነው። ለነገሩ በዚህ ዘመን በጣም ብዙ የተጠኑ ጥናቶች አሉ። አንተ ማይከፈለክ። በዚያ ላይ የሚገርመኝ አሁን ላይ እኮ ከወንድ በላይ የደጁንም የጓዳውንም ሸክም የምትጋራ ምርጥ ሚስት ባለችበት ዘመን ሴት ላይ ጣት መቀሰር በእውነት የእኛ የወንዶችን አለመብሰልና ቀሽምነት ነው የሚያሳየው። ይልቅ ወገብህን ቆፍጠና አድርገ ስራና ተለወጥ ወንድሜ። አስራ አንደኛ ምክንያት ልንገርህ። ወንድ ልጅ ስራ ሰርቶ ገንዘብ ቢያመጣም የሴትን ያህል ግን የብር አያያዝ ችሎታ የለንም። በእርግጥ ይሄ ከሀገር ከባህል ከዕድሜ አንፃር የሚለያይ ነገር ነው። በጥቅል እውነት አሁን ግን አይቀይረውም ወንድና ሴት ያለን ልዩነት ገና በለጋ እድሜያችን ለተመለከተ ሴት ከወንድ በላይ ጥንቁቅ፣ ቀድመ አፍ የምትፈታ የበሰለች፣ ኃላፊነት የሚሰማት ለጥቃቅን ነገሮች በጣም ትኩረት የምትሰጥ የምታስተውል እንደሆነች ማየት ትችላለህ። በንግዱ ዓለም እኮ ገቢን ከማሳደግ እኩል ወጭን መቀነስ አይነተኛ የትርፍ መንገድ ነው። ለዚህ ይሆናል ኢንሹራንስ ኩባንያዎች ሴቶች ኢንሹራንስ ሲገቡ ለጥንቁቅነታቸው ያረቡን ወይም የፕሪሚየም ቅናሽ የሚያደርጉላቸው። ለማንኛውም ሆን ብለህ የንብ ተናዳፊነቷ ብቻ ነው የሚታይ ካላልክ በስተቀር ጠቃሚው ማሯን አታራከስም ማለት የሴት ድክመቷ ላይ ብቻ ካላተኩርክ በስተቀር እንዳስተዋይባል። አንተ ገቢህ መጨመር ላይ አተኩረህ፣ ሚስት ደግሞ ሀብትህን ንብረት እንድታስተዳድር ብታረጋት እጥፍ ታተርፋለህ ማለት ነው። ሚስትህን አግብታሃትም ዛሬም ገንዘቤን ነው የምትፈልገው ብለህ የምታስብ ከሆነና ያለህን ንብረት በሙሉ ከእርሷ ሸሽገህ በወላጆች ስም ወይም በሌሎች ስም የምታረግ ከሆነ በእውነት አንተ ዓለም አቀፍ ደረጃውን ያሟላ ሞኝ ሰው ነህ። አንተ ያለፍክ ቀን ሚስትህን ብቻ ሳይሆን ልጆችንም ጨምሮ ነው ባዶ እጃችን የምታስቀራቸው። ከዚህም ሲከፋ ደግሞ እዳሸክምሃቸው እስከ ወዲያኛው ድረስ ታሸልባለህ ማለት ነው። ምናልባት ለዚህ ይሆን በእኛ በወንዶች አነስተኛ የገንዘብ አስተዳደር ክህሎትና እውቀት የተነሳ ሴቶች ሁሉ ገንዘብ ወዳድ የሚመስሉ። 12ኛ ምክንያት ልንገርህ እውነቱን እናውራ ከተባለ የሀብት ማማ ላይ የሚገኝ አብዛኛው የሀገራችን ባለ ሀብት ከአስተሳሰብ ድህነት እኮ ገና ያልተላቀቀ ነው። ከድህነት የወጣ የሚመስለው ውሎና ዳሩ ሆቴል፣ ጭፈራ ቤት፣ በየሪዞርቱ ምናምን ሲያደርግ ነው። ወይም ሴቶችን በየፈረቃ እንደፈለገው ማተራመስ ሲችል ነው። እና የሰውዬ እውነተኛ ፍቅር ያላት ሴት አጣ፣ ሁሉም ሴት ገንዘብ ፈላጊ ናቸው ምናምን ይልሃል። እንደ እውነቱ ከሆነ ግን የገንዘብ ባለጸጋ ሆነው የአስተሳሰብ ባለጸጋ ያልሆኑ ብዙ ወንዶችን አናገባም ብለው የተው በርካታ ሴቶችን እኔ በግል ያውቃለሁ። እንዲህ አይነት ሰዎች በገንዘባቸው ሁሉንም ነገር መግዛት የሚችሉ ስለሚመስላቸው እንደውም እምቢ ያለቻቸውን ሴት በጣም ሲያሰቃዩ እኔምን ጎደለኝ በሚል ትዕቢት ህይወታቸውን ለማመሰቃቀል ሲሞክሩም ታዝቤያለሁ። ምን ለማለት ፈልጌ ነው? ገንዘብ ብቻውን መግዛት የሚችልበት አቅም ውስን እንደሆነና ሰለች ሴት ሁሉ ለገንዘብ እንደማትበረከክ ማወቅ አለብህ። የአስተሳሰብ ባለጸጋ ካልሆንክ ትክክለኛዋን ሴት አታገኛትም። ምክንያቱም ቆሻሻ ያለበት አካባቢ ዝምብ እንጂ እንድምን ልትሰራ ትመጣለች? ራስ ማጣለል ካልፋለ ከበስተቀር ትዳር ፈላጊዋ አሴት አንተ የምትልባቸው ይሄ በመዝናናት ስም ራስን የምታዋረድባቸው ቦታዎች አትመጣም። ስለዚህ ከፈጠርከው የራስ ምናባዊ ዓለም ወጣ በድና እውነተኛ የፍቅር ትርጉም የሚገባት ብቁ ሚስት የምትፈልግ ከሆነ የማህበረሰቡ ዓለም ላይ ተመለስ። አለበለዚያ በለዚያ ማየት ሲሳነው ፀሐይ የለችም ብሎ የካደውን ሞኝ ሰው ታሪክ እየደገምክነው። ነው የማስሎ ሃይራርኪ ኦፍ ኒድስን አስታወስከው አዎ በእርሷ አከፋፈል መሰረት ማንኛውም ሰው የመሰረታዊ ፍላጎት ደረጃ አለው። ሌሎችን ትተን ስለ ፍቅርና ስሜታዊ ፍላጎቶች ላይ ብቻ አተኩረን ብናወራ ሁሉም ሰው የህይወት አጋሩ ለሚሆነው ሰው የሚያወጣው ብዙ መስፈርት አለው። እናም አንድ ወንድ ማግባት የሚፈልጋትን ሴት ውበት ያላት፣ ድንግል የሆነች፣ ሙያዋ እንዲሆነች፣ ፖስቸሯ እንዲሆነ ብሎ ቢመርጥ ከመብትን ባሻገር ተፈጥሯዊ ፍላጎቱ ነው። ልክ እንደዚህ ሁሉ አንዲት ሴትም ለጋብቻ ጥያቄ ካቀረቡላት በጣም ብዙ ወንዶች መካከል ሊያኖራት የሚችለውን ሰው ንግግር አዋቂ ነው ወይ፣ ተክለ ሰውነቱ እንደሆነ፣ ጠባዩ ይንከባከበኛል ወይ የሚለውን እንደምትመርጣው ሁሉ በገንዘቡ ስኔን ማኖር ይችላል ወይ ብላ መምረጧ ተፈጥሯዊ ፍላጎቷ ነው። እና የሴት ልጅ ወንጀሏ ምኑ ነው? በዚያ ላይ አንድ ወንድ ዛሬ አግኝቶት ነገ ሊያጣው የሚችለውን ገንዘቡን ለእርሷ ለመስጠት የሚሳሳ ከሆነ እርሷስ ሴትነቷና እና ህይወቷን ሙሉ የምትሰጠውን ሰው በከፍተኛ ጥንቃቄ መርጣ ተጠንቅቃ ማግባቷ ምኑ ይደንቃል ወዳጄ። አንተ ሀብት ንብረት ወይም ገንዘብ ይዘሃ ለመገኘት ያንተ ችግር ነው። ካላዋጣሃት ጨረታውን የመሰረዝ ሙሉ መብት አላት። ደግሞ በዓለም ላይ የተፈጠረችው ብቸኛዋ ሴት እርሷ ብቻ ለአንተም የተሰጠህ እድል አንድ ጊዜ ብቻ አይደለም። ለማንኛውም ገንዘብ ባይኖርህ እንኳን የመለወጥ አቅም ወይም ፖቴንሻል ያለ ሰው ከሆንክ እርሱንም አይታ የምታገባ ሴት አለችና ማለቃቀሱን ትተህ ከቻልክ የገንዘብ አቅምህን ማሳደግ ነው። ካልሆነ ደግሞ ገንዘብ ሊያመጣ የሚችል እቅድ ካለህ እሱ አሳማኝ ሆኖ ልታገባ ትችላለችና እንዲህ አይነት ወንድ መሆኑ ነው የሚሻለው። አስራአራተኛ ሽምግልና ላይ የሚመጡ ሰዎች ወንዱ ምን አለው ተብለው ይጠየቃሉ። ይሄ ደግሞ ስህተት ነው ብለው የሚናገሩ ሰዎችን ሰምቻለሁ። ለመሆኑ ግን ምን ተብሎ እንዲጠየቅ ነበር ሐሳባችሁ? ማለት ላለፉት ከሰባት ሺህ ዓመታት በላይ የሰው ልጅ ምግብ ለማግኘት ባደና በእርሻ ሲተዳደር እንደኖረ ታውቃላችሁ? ይሄ ተግባር ደግሞ በዋናነት የወንዱ ድርሻ ነበር። ይሄ ማለት ሴት ልጅ የሚያስተዳድራትን ወንድ ስትመርጥ ነው የኖረችው ማለት ነው። እና ምኑ ነው ወንጀሉ? ሴት ልጅ ቢሮ ውስጥ እኮ ገብታ ወይም ድርጅት ከፍታ የራሷን ገቢ ማግኘት ከጀመረች ዓለማችን ላይ ገና አንድ መቶ ዓመት እንኳን እንዳልሞላ ታቃላችሁ? ሴት ልጅ ቢሮ ውስጥ እኮ ገብታ ወይም ድርጅት ከፍታ የራሷን ገቢ ማግኘት ከጀመረች ዓለማችን ላይ ገና አንድ መቶ ዓመት እንኳን እንዳልሞላ ታውቃላችሁ? ያው በሀገራችን ማ 80 በመቶ በእርሻ ላይ በተመረኮዘ ኢኮኖሚ ነው የምንተዳደረው እያልን አይደለ? ስንቱ ሴት ናት ታዲያ የራሱ አስተማማኝ ገቢ ያላት እና በወንድ ገቢ ላይ የተመሰረተ ትዳር ስትመሰርት የኖረች ዓለም ላይ ሴት ልጅ የሚያገባትን ወንድ በምን እንደሚያስተዳድራት ማወቅን እንደ አጉል ነገር መቁጠርና ለማጣጣል መሞከር ይሄ በጣም ትንሽነት ነው። በዚያ ላይ ያንድ ወንድ የስራ ሁኔታ እኮ ስለ ሰውየው ማንነት፣ ትጋት፣ ብስለት፣ ማህበራዊ ህይወቱ፣ የማስተዳደር አቅሙ የመሳሰሉት እንደሚገልጽ ታውቃላችሁ። ይኸውልህ ባህል ወፍ ዘራሽ ወይም ድንገት የተፈጠረ ይመስል ለማጣጣል ስትሞክር ያንተን አፈዘራፍነትና ብልግና ከመግለጽ የዘለለ ሌላ ምንንም አያሳይም። ለማንኛውም ለዘመናት የኖረ ባህልን ከመንቀፍ በፊት መጀመሪያ ምንጩን ማጥናት። ማጥናት ካልፈለግክ ደግሞ እንደው በማታውቀው ነገር ላይ ለመዘባረቅ ዝም ማለት ጥሩ ነገር ነው። አስራ አምስተኛ ሴት ማለት ሶሻል ሚዲያ ላይ ብቻ ተሽቀርቅራ የምትወጣ የምትመስል ከሆነ ወይም ምች የደላት መስላ የምትታየው እሷ ብቻ ከመሰለች ተሸውደሃል። ለመሆኑ በወሲብ ንግድ ላይ እየተሰማሩ እህቶቻችን ገላቸውን እየሸጡ የሚያድሩት ገንዘብ ስለሚወዱ ይመስልሃል? ለጠቅላላ እውቀትህ በኢትዮጵያ ውስጥ ከ200 ሺህ በላይ በዝሙት ንግድ ላይ የተሰማሩ እህቶቻችን አሉ። በየቀኑ ገላቸውን እየሸጡ ነው የሚያዱት። የነዚህ እህቶቻችን ህይወት እኮ የኛ የወንዶች ገደብ ያጣ ነውርና ብልግና ማሳያ ነው። ደግሞ እነርሱን የምንሳደበውና ለማሳቀቅ የምንሞክረው እኛ ራሳችን ወንዶች መሆናችን በጣም ይገርመኛል። ለነገሩ ይች ዓለም ፍትሃዊ ስላልሆነች ነው እንጂ ክብርት የሆነችውን ሴት በገንዘብ ለመግዛት የሞከርነው እኛ ሳንሳቀቅ እነርሱ አንገት መድፋት አልነበረባቸው። ለማንኛውም እነዚህ ሴቶች ህይወት ቢሞላላቸው ኖሮ ከሰውዳሪ ከረፋ አስተሳሰብ ካላቸው ወንዶች ጋር አንሶላ አይጋፋፉም ነበር። ይህን ስልህ ባለንበት ዘመን ለይቶላቸው ማታ ቡና ቤት ወይም መንገድ ዳር የሚቆሙትን ብቻ ሳይሆን የቢሮ ሰራተኛ፣ ተማሪ ሆነው ፕሮቶኮላቸውን ጠብቀው ዝሙታ ዳር የሆኑትም አሉ። የእነሱም እውነት ከዚህ የተለየ ነው ብዬ አላስብም። ለዚህ ነው ሴት ሁሉ ገንዘብ ወዳድ ናት ስትል እንዲህ አይነቶቹም ህይወት አንገታቸውን ያስደፋቻቸውን ሴቶች እያሰብክ ቢሆን ጥሩ ነው። 16ኛ ምክንያት ገንዘብ ስለሌለኝ ነው ሚስት ያጣሁት የምትል ከሆነ እውነቱን እናውራ ከተባለ ገንዘብ ባታጣ ኖሮ በሌላው ነገር ብቁ ነበር ማለት። ለባልነት ብቁ በሚያረጉት አካላዊ፣ ስነ ልቦናዊ፣ ሞራላዊ፣ ስነ ምግባራዊ፣ ከእውቀት ጋር የተያዙ በጤና፣ በሃይማኖት፣ በመሳሰሉ ተሰርተ አልቀሃል። ከሱስ እስከ ቁማር ከማጭበርበር የጸዳህ ቦርጭህን አስፍተህ የምትሄድ ወንድ አይደለህም። ካገኛ ሴት ጋር የምትዳራ አይደለህም እና ይሄን ሁሉ አሟልተ የተስተካከለ ስብና ኖሮ ገንዘብ ስለሌለ ብቻ ፍቅረኛ አጣሁ ወይም ተጠናንተን ልታገባኝ የነበረች ሴት ጥላኝ ሄደች ነው የምትለኝ? አረ ወንድሜ፣ መፎጋገር ደስ አይልም። እንዲህ አይነት ሰው ከሆንክ በእርግጠኝነት በህይወት ውስጥ አንተ በስልሃል ማለት ነው። እንዳንተ አይነቱ ወንዱ ደግሞ ሴት አይታ አታልፍም። ስለዚህ የራስን ድክመት በሴት ገንዘብ ፈላጊነት እያመካኘ አትሸወድ። መጀመሪያ ራስን መቆለሉን አቁምና ለባልነት ዝግጁ ሁን። ያኔ የንስራይን ያላት ሴት ፈልግ፣ አንተን ታገባሃለች። 17ኛ ገንዘብ የሌለ ሀገራችን ላይ የሚሰራ ነገር ስለጠፋ ድሃ ስለሆንና የምትለይ ከሆነ ታዲያ ስንቱ ወንድ ሀብታም ሆኖ ነው ይሄ ሁሉ ትዳር በየጊዜው የሚመሰረተው? እንደ ሀገር ድሃ መሆናችንን ማንም አይክድም። ለዚህም ነው ከድህነት ለመውጣት ተግተን መስራት የሚያስፈልገን። ነገር ግን በሀገሪቱ እውነታ ከተስማማን፣ አንተ በግልህ ድሃ መሆንን ትቀበለዋለህ እንዴ? ስንቱ ወንድ አይደል እንዴ ድሃ ላለመምሰል በሚለብሰው ልብስ፣ በካሄዱ በሚይዘው ስልክ፣ በሚያደረገው ሰዓት፣ በሚቀባው ሽቶ፣ በሚያደርገው ነገር ረከተው ከሱም ከፍ ሲል በሚከራየው መኪና በሚገባበት ሬስቶራንት ብቻ በታይታ ሲላላጽ ጋጋጥ የሚውለው። እንደውም ሴቶቹ የተቸገሩት ገንዘብ ካለው ወንድ በላይ ገንዘብ ያለው መስሎ ለመታየት በሚሞክር አታላይ ወንድ ነው። ስለዚህ እዚች ደሀ ሀገራችን ላይ የተጋባው ሆነ ዛሬም እየተጋቡ የሚገኙ ጥንዶች አብረን ሰርተን ነገ እንለወጣለን የሚል ተስፋ ሰንቀው እንጂ እውነቱን ለማውራት ለሰርጋቸው መደገሻ በቁብ ከሰበሰቡት ገንዘብ እንኳን የተረፈ ነገር ይዘው አይደለም ወደ ሰርግ የሚገቡት። ስለዚህ ራስህ በፈጠርከው ዓለም ራስህን አታታሉ ወንድሜ። አሥራ ስምንተኛው አንድ ሰው ገንዘብ አለው ሀብታም ነው ለሚለው በጋራ የተስማማንበት መለኪያ፣ ለምሳሌ ሀብታም ማለት የራሱ መኖሪያ ቤት ያለው ወይስ መኪና ያለው ነው? ኦኬ፣ ሁለቱንም ሲያሟላ እሺ፣ ቤቱና መኪናው ምን አይነት ሲሆኑ ነው ሀብታም ነው የሚባለው? ማለት የጭቃ ቤት፣ የቀበሌ ጂ ፕላስ ዋን፣ ጂ ፕላስ ቱ ወይስ ጂ ሲኖረው ወይስ አፓርትማ መኪናውስ ቮልስ ሲሆን ነው ቪኤት፣ የነዳጅ ሲሆን ኤሌክትሪክ በየትኛው እንደተስማማ ነው? ሌላው የሚገርመኝ ቤትና መኪና ያለው ሰው መሰረታዊ ፍላጎቱን አሟላ እንጂ እንደ እውነቱ ሀብታምስ ያሰኛል እንዴ? ወይስ ሀብታም ማለት የራሱ ድርጅት ያለው ነው? ኤንጂኦ ውስጥ ተቀጥሮ የሚሰራ ባለስልጣን የሆነ ወይስ ሹመኛ፣ በሙስና ብዙ ገንዘብ የሚያገኝ ወይስ ማጅራት መቼ እንዴ እንዲህ አይነት ጥያቄዎች ላይ እኮ ባልተስማማንበት ሁኔታ ነው በጅምላ ሴቱ ሁሉ ገንዘብ ፈላጊ ነው፣ ሀብታም ነው የሚያሳድደው እያልን እያማናቸው ያለ ነው እና በአንተ ጭንቅላት ሀብት ነው ባልከው መጠን ላይ የሚገኝን ወንድ ያገባች በሙሉ ሀብታም አሳዳጅ ናት። ትርጉም ይሰጣል ብለ ታስባል አስራ ዘጠነኛው ምክንያት በእርግጥ ሶሻል ሚዲያ ላይ ታዋቂ ወንዶች እየወጡ በገንዘብ ምክንያት ሴት ልጅ ከዳችኝ፣ አታለለችኝ ምናምን የሚሉ በተደጋጋሚ ሰምተ ይሆናል ይህም በአንተ ላይ ባይደርስብህም ከምትሰማው በመነሳት ያው አስተሳሰብ ላይ ተጽዕኖ ማሳደሩ አይቀርም። ማወቅ ያለብህ ግን ታዋቂ ሰው ሁሉ አዋቂ አለመሆኑን ነው። ብዙ ተከታይ ስላፈራ፣ ዝነኛ ስለሆነ፣ ሆይ ሆይ ስለተባለለት ትክክል ነው ማለት አይደለም። እሺ፣ እርሱ ራሱ የልጅነት የአእምሮ ጠባሳ ወይም ትራውማ እንደሌለበት ወይም የተዛነፈ አስተሳሰብ የሌለበት በቃ ጤነኛ ሰው እንደሆነ ወይም ደግሞ ሌላ ተልዕኮ እንዳልያዘ ምን ማረጋገጫ አለ? ስለዚህ ማንን መከተልና ማድረቅ እንዳለብህ ወይም የምትሰማቸው ሐሳቦች ሁሉ ትክክል ናቸው ወይስ አይደሉም የሚሉትን በትክክል መፈተሽ አለብህ ማለት ነው። አለበለዚያ በሴት ልጅ ላይ ጥቃት ለማድረስና በዳይ ለመሆን አንተ ራስን እያዘጋጀ መሆኑን ማወቅ አለብህ። ሀያኛውና የመጨረሻው ምክንያት የሴትን ሞራል ለመጠበቅ ስትል ሳይሆን ተደጋግሞ የተነገረውን ውሸት በመቃወም ከእውነቱ መታረቅ ያስፈልግሃል። ሴት ልጅ ገንዘብ ብቻ ነው ፈልጋ እኔን የምትጠጋኝ ብለህ የምታስብ ከሆነ በእውነት በሴት ልጅ አለ መወደድ ወይም ያለ መፈለግ የበታችነት ስሜት ውስጥ አለ ማለት ነው። እሱን የምትገልጥበት ስነ ልቦናዊ ጥቃት ነው። ይሄ መረረህም ጣፈጠህም ዛሬ ገባኝ ያልከው ሴትን ልጅ ያሳነስክበት እውነት ውሸት ሆኖ የምታገኝበት እድሜ ላይ ስትደርስ አሁን ያልኩ ሁሉ በትክክል ትረዳዋለህ። እንዴት ካልከኝ ነገ የህይወት አጋርህ የምትሆንህን ሚስት ከዛም የምትወልዳትን ሴት ልጅ አረ እንደው ከዛም ካለፈ እናትህን እኮ እየሰደብክ ነው የምትገኘው። በዚህ አጋጣሚ እስካሁን የነገርኩ እውነት አንተ ራስህ ማረጋገጥ የምትፈልግ ከሆነ በአስጌ ዴንዴሾ ፊት አውራሪነት አሁን በሴት ልጅ ላይ የተፈጸመው ስነ ልቦናዊ ጥቃትን እያቀጣጠለው የሚገኙ ወንዶችን ማንነታቸውን አይተህ ወይም ፕሮፋይላቸው ውስጥ ገብተህ ለምሳሌ እድሜያቸውን፣ ሃይማኖታቸውን፣ የሚኖሩበትን ከተማ፣ በተለያዩ ነገሮች ላይ ያላቸውን አቋም፣ የሚያራምዱትን አስተሳሰብና መሰል ነገሮችን በማየት አንተ ራስህ ጥናት ሰርተህ ማረጋገጥ ትችላለህ። ለማንኛውም እኔ እነዚህን ሀያ ማስረጃዎች አቅርቤ ሴት ልጅን ገንዘብ ወዳድ አድርጎ ማሰብ እንዴት አደገኛ ነገር እንደሆነ ላሳይህ ሞክሬያለሁ። አንተ ትክክል አይደለም የምትል ከሆነ በመረጃና በማስረጃ አሁንም መከራከር እንችላለን።